ጠና ስልን ተመልካቾች እንደምላችኋል። ለዜና ኢትዮጵያ ወደምንመለከታቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ። የ2025 የዳይመንድ ሊግ የአመቱ ሰባተኛ ከተማ በሆነችው የስዊድኗ ስቶክሆልም ከተማ ሲካሄድ ኩማ ግርማ በ5 ሺህ ሜትር ሁለተኛ ደረጃን በመያዝ አጠናቋል። በዳይመንድ ሊጉ ተከታታይ ተሳትፎ እያደረገ የሚገኘው የመሰናክል አትሌቱ ለሜቻ ግርማ ታናሽ ወንድም ኩማ ግርማ ሁለተኛ ደረጃን ይዞ ሲያጠናቀቅ ርቀቱን ለማጠናቀቅ 12 ደቂቃ 57 ነጥብ 46 የሆነ ሰዓት ወስዶበታል። 12 ደቂቃ 44 ነጥብ 27 በሆነ ጊዜ የአውሮፓን ክብረወሰን ያሻሻለው ስዊድናዊው አንድሪያስ ኤልሚግረን የውድድሩ አሸናፊ ሆኗል። ኩማ ግርማ በእስካሁኑ የዳይመንድ ሊግ ተሳትፎ በሰበሰበው 20 ነጥብም በረጅም ርቀት የደረጃ ሰንጠረዡን በቀዳሚነት እየመራ ይገኛል። በሌላ በኩል ከጎዳና ውድድሮች በቻይናው የጉያንግ ማራቶን በሁለቱም ጾታ ኢትዮጵያን አትሌቶች አሸናፊ መሆን ችለዋል። በወንዶቹ ማራቶን 2 ሰዓት ከ13 ደቂቃ ከ21 ሰከንድ ያጠናቀው መኳንን ታየ ነው ባለድል ሆኗል። ደረሰ ረታና ና ብራውንስ ሾመ ተከታትለው በመግባት ሁለተኛና ሶስተኛ ደረጃን ይዘው አጠናቅቀዋል። ጀሚላ ወርቴሳ በሴቶች ውድድር ባለድል ስትሆን ርቀቱን ለማጠናቀቅ ሁለት ሰዓት ከ36 ደቂቃ ከ22 ሰከንድ ወስዶባታል። ጫልቱ በዶና፣ ታደለች በቀለ ናቸው ተከታዮቹን ደረጃዎች በመያዝ ያጠናቀቁት። በኢትዮጵያ ፕሪምየር ሊግ 35ኛ ሳምንት ኢትዮ ኤሌክትሪክ፣ መቀለሰ፣ ባንድርታና የኢትዮጵያ ንግድ ባንክ ሲያሸነፉ ፋሲል ከነማ ከአዳማ ከተማ ጋር ነጥብ ተጋርቷል። ላለመውረድ በሚደረገው ትንቅንቅ ወሳኝ የነበሩ ሶስት ጨዋታዎች ትናንትና በተመሳሳይ ሰዓት ተከናውነዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ፋሲል ከነማና አዳማ ከተማ ያደረጉት ጨዋታ ሁለታቻ በሆነ ውጤት ጠናቋል። አዳማ ከተማ በመጀመሪያው አጋማሽ በነቢል ኑሪና አድራን ረሺድ ግቦች ሁለት ለባዶ መምራት ቢችልም ፋሲል ከነማ በሁለተኛው አጋማሽ በጌታ ነከበደ በፍጹም ቅጣት ምት እንዲሁም አንዋር ሙራድ በጨዋታ ባስቆጠሯቸው ግቦች ነጥብ ተጋርቶቷል። ውጤቱን ተከትሎ ፋሲል ሁለት ነጥብ 11ኛ ደረጃ ላይ በመቀመጥ ከመውረድ አጣብቂኝ ሲወጣ አዳማ ከተማ በ39 ነጥብ 16ኛ ደረጃን በመያዝ ወራጅ ቀጠና ውስጥ ተቀምጧል። አዳማ ከተማ በሊጉ ለመቆየትም የሌሎችን ውጤት ለመጠበቅ ተገዷል። ቢሾፍቱ በሚገኘው ይርነቃቸው ሰማ አካዳሚ በደረገው ጨዋታ ደግሞ ኢትዮ ኤሌክትሪክ መቻልን 1 ለዜሮ አሸንፏል። ወሳኙ አንገብ አንበሉ ሽመክት ጉግሳ አስቆጥሯል። ውጤቱን ተከትሎ ኢትዮ ኤሌክትሪክ በ41 ነጥብ 12ኛ ደረጃ ላይ ተቀምጧል። በወንጂ ውለገብ ስታዲየም ወልወላ ዲግራት ዩኒቨርሲቲና መቀለ ሰባ አንደርታ ያደረጉት ጨዋታ ሁለት ለአንድ አሸናፊነት ተጠናቋል ሙልጌታ ወልደ ጊዮርጊስና ሰለሞን ሀብቴ ለመቀለ ናትናኤል ሰለሞን ደግሞ ለወልዋሎ ግቦቹን አስቆጥረዋል። መቀለ ሰባ እንደርታ ነጥቡን 41 በማድረስ ወደ 13ኛ ደረጃ ከፍ ብሏል በመጨረሻው ሳምንት ጨዋታ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ በሊጉ ለመቆየት ወሳኙ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ይሆናል በእለቱ የመጨረሻ ጨዋታ ወላይታ ዲቻን የገጠመው ኢትዮጵያ ንግድ ባንክ ሶስት ለሁለት አሸንፏል አዲስ ግዴይ ኪቲካ ጅማና ሳይመን ፒተር የኢትዮጵያ ንግድ ባንክን የማሸነፊያ ጎሎች ሲያስቆጥሩ ወላይታ ሪታ ዲቻን ከሽንፈት ያልታደገችው አንገብ ካርለስ ዳምጠውና ኢዮብ ተስፋዬ ናቸው ከመረብ ያሳረፉት። ከሻምፒዮነት ማግስት የመውረድ ስጋት የነበረበት ንግድ ባንክም ከዘጠኝ ጨዋታ በኋላ ድል በማድረግ በ43 ነጥብ 11ኛ ደረጃ ላይ በመቀመጥ በሊጉ መቆየቱን አረጋግጧል። ሰሞንኛ ብቃቱ ጥሩ ያልሆነ ወላይታ ዲቻ በ45 ነጥብ 8ኛ ደረጃ ላይ ይገኛል። ሊጉ ዛሬም ሲቀጥል ረፋድ ላይ በደረገው ጨዋታ ሲዳማ ቡና ከአርባ ምንጭ ከተማ ያለ ግብ አቻ ውጤት ተለያይቷል። በውጤቱ መሰረትም አርባ ምንጭ ከተማ በ44 ነጥቦች ወደ 10ኛ ደረጃ ከፍ በማለት ሰንበቱን አረጋግጧል። ዛሬ ቀን ሰዓት ላይ ባህርዳር ከተማ ከዋሳ ከተማ እንዲሁም ነገ ድሬድዋ ከተማ ከሰሉ ሽረ በወንጂ ሁለገብ ስታዲየም ጨዋታቸውን ያከናውናሉ። በስፖርት ኢብራቪያ አንድነትን እናጠናክራለን በሚል መሪ ቃል የባህልና ስፖርት ሚኒስቴር ከባርሻ አካላት ጋር የፓናል ውይይት አካሂዷል። ስድስተኛው የመላው ኢትዮጵያ ጨዋታ በነገው እለት በጅማ ከተማ አስተናጋጅነት የሚካሄድ ሲሆን አንድ ቀን ቀደም ብሎ ዛሬ የፓናል ውይይት ከተሳታፊያን ጋር ተደርጓል። በፓናል ውይይቱ ላይ የተገኙት የባህልና ስፖርት ሚኒስትር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መክዩ መሐመድ መንግስት ለዘርፉ በሰጠው ልዩ ትኩረት ስፖርቱ ከዳከመበት እንደ አዲስ ተወልዷል፣ ለዚህም ስድስተኛው የመላው ኢትዮጵያ ጨዋታ ማሳያ ነው ብለዋል። ውድድሩ ጀምሮ እስኪጠናቀቅ ድረስ በስፖርቱ ህብረበዊ አንድነታችንን አጠናክረን ፍጹም ሰላማዊ በሆነ ምግባር ልናሳልፍ ይገባል ሲሉ ኃላፊው ተናግረዋል። በዘርፉ ጥናት ያከናወኑ ባለሙያዎች ጥናታዊ ምልከታቸውን ያቀረቡ ሲሆን ከ9 ዓመታት በኋላ በተመለሰው ስድስተኛው የመላ ኢትዮጵያ ጨዋታ ከማሸነፍና መሸነፍ በዘለለ ህብረ ብሔራዊ አንድነትን ለማጠናከር መጠቀም ያስፈልጋልም ብለዋል። ከውጭ በዓለም የክለቦች ዋንጫ የምድብ ጨዋታዎች የአውሮፓ ሻምፒዮኑ ፔዤ አትሌቲኮ ማድሪድን አሸንፏል። ባየር ሙኒክ ደግሞ ኦክላንድ ሲቲን አስር ለዜሮ በሆነ ሰፊ ውጤት ረትቷል። ዮሴፍ ሹምጌ ጨዋታዎቹን እንደሚከተለው ተመልክቷቸዋል። ፊፋ በአዲስ መልክ የጀመረውና 32 ክለቦችን እያፎካከረ የሚገኘው የዓለም ክለቦች ዋንጫ እስካሁን አምስት የምድብ ጨዋታዎችን አከናውኗል። የታሪካዊ ውድድር መክፈቻ ያደረጉት ደግሞ የአሜሪካ ሜጀር ሊግ ሶከር ተሳታፊው ኢንተር ሚያሚና የግብፁ አልሃሊ ነበሩ። በፍሎሪዳ የተደረገውን የመክፈቻ ጨዋታም ከ60 ሺህ በላይ ተመልካቾች ታድመውበታል። በጨዋታው በሊዮኔል ሜሲ የሚመራው ኢንተር ሚያሚ አስቆጪ የግብ ዕድሎችን ቢፈጥርም የአልሃሊው ግብ ጠባቂ ኤልሻናዊ አምክኗቸዋል። አልሃሊም ሲሆን የፍጹም ቅጣት ምትን ጨምሮ በርካታ የግብ እድሎችን አግኝቶ ግብ ጠባቂው ኦስካር ስትሪ አምክኖባቸዋል። ትሪዝጌት ደግሞ አል አህሊ ያገኘውን የፍጹም ቅጣት ምት ያመከነው ተጫዋች ነው። ሁለቱ ግብ ጠባቂዎች የደመቁበት ጨዋታም ባዶ ለባዶ በሆነ ውጤት ተጠናቋል። በዚሁ ምድብ የብራዚሉ ፓልሜራስና የፖርቱጋሉ ፖርቶ ተገናኝተዋል። የ2022ና 23 የብራዚል ሊጋ አሸናፊው ፓልሜራስ 17 የግብ ሙከራዎችን በማድረግና 55 በመቶ የኳስ ቁጥጥር ብልጫን በመውሰድ በመጠኑ የበላይ ነበር ጨዋታም በተመሳሳይ ባዶ ለባዶ መጠናቀቁን ተከትሎ አራቱም የምድቡ ክለቦች አንዳንድ ነጥቦችን አስመዝግበው ቀጣይ መርሃ ግብሮች በጉጉት እንዲጠበቁም አድርገዋል። በምድብ ሁለት በተደረገ ተጠባቂ ጨዋታ ደግሞ የአውሮፓ ሻምፒዮኑ ፓሪስ ሳን ጀርማ አትሌቲኮ ማድሪድን በሰፊ የግብ ልዩነት አሸንፏል። የአሰልጣኝ ሉዊስ ኤንሪኬ ቡድን ለውድሩ ሻምፒዮንነት የሚያስገምተውን ጨዋታም ነበር ያደረገው ፓሪሰን ጀርመን ጨዋታውን አራት ለባዶ ሲያሸንፍ ፋቢያን ሩዝ ቪቲኒያ ሲኒማይሉና ሊኪንግ የፈረንሳዩን ክለብ የድል ግቦቹ አስቆጥሯል ክሌመንት ሌንግሌትን በ78ኛው ደቂቃ በቀይ ካርድ ያጣው አትሌቲኮ ማድሪድ በአንጻሩ ውድሩን በከባድ ሽንፈት ለመጀመር ተገዷል በውድር ዓመቱ የተሳተፈባቸውን ሁሉንም ዋንጫዎች ያሸነፈው ፓሪሰን ጀርመን ደግሞ ለአምስተኛው ዋንጫ ጉዞውን በድል ጀምሯል በዚሁ ምድብ የብራዚሉ ቦታፌጎ የአሜሪካው ሲያትል ሳውንደርስን ሁለት ለአንድ በሆነ ውጤት አሸንፏል። በምድብ 3 ደግሞ ባየር ሙኒክ ኦክላንድ ሲቲን አስር ለምንም በሆነ ሰፊ ውጤት አሸንፏል። የፊዘንት ኮምፓኒ ቡድን ፍጹም ብልጫ በወሰደበት ጨዋታ ጀማል ሙሲያላ ሶስት ግቦችን አስቆጥሮ ሀትሪክ ሰርቷል። ኪንግስሌ ኮማን፣ ቶማስ ሙለርና ሚሸል ኦሊሴ ደግሞ ሁለት ሁለት ግቦችንም በስማቸው አስመዝግበዋል። ካስቆጠራቸው ሁለት ግቦች በተጨማሪ ቀሪ ሁለት ግብ የሆኑ ኳሶችን አመቻችተው ያቀበለው ሚሸል ኦሊሴም የጨዋታው ኮከብ ተብሎ ተመርጧል። የኒውዚላንዱ ተወካይ ኦክላንድ ሲቲ አብዛኞቹ አባላቱ እግር ኳስ ሁለተኛ ስራቸው እንደመሆኑ ፍክክሩ ተመጣጣኝ አልነበረም። የቡድኑ አባላት ከፀጉር አስተካካይ እስከ መምህር፣ ከዩኒቨርሲቲ ተማሪዎች እስከ ሽያጭ ሰራተኞች፣ ከተለያዩ የሙያ ዘርፎች የተውጣጡ መሆናቸውም ታውቋል። የዓለም የክለቦች ዋንጫ ዛሬም ይቀጥላል። ቼልሲ ከሎስ አንጀለስ እንዲሁም ቦካጅነርስ ከቤኔፊካ የሚያደርጓቸው ጨዋታዎች ይጠበቃሉ። ከጊዜ ጋር እየተቀየረ የሚገኘው ናፖሊ ትልቅ ግብን አንግቧል። ዋንጫ ማሸነፍና በአሸናፊነት መቀጠል። የኬቨን ደብሮ መምጣት ደግሞ በኔፕልሱ ክለብ ላይ አዲስ ምዕራፍ ጅማሩ ነው ተብሏል። ምረት ተስፋዬ ተጨማሪ አላት። ከስኩዴቶ ማግስት በስራ የተወጠረው ናፖሊ የኬቪን ደብሮይን መምጣት በኔፕልሱ ክለብ የአዲስ ምዕራፍ ጅማሮ ነው ይላሉ ለእግር ኳሱ ቅርብ የሆኑ ባለሙያዎችና ለክለቡ ቅርብ ከሆኑ በተደጋጋሚ እየተሰማ ያለም ነው። ቤልጅማዊ ኮከብ ማንቸስተር ሲቲን እለቃለው ካለበት ጊዜ ጀምሮ የናፖሊ አመራሮች ረፍት አልባ ስራዎችን ሰርተዋል። የኔፕልሱ ክለብ ደጋፊዎች እውን ሆኖ መመልከት ደግሞ ጉጉታቸው ነበር። ጉጉታቸውን እውን ለማድረግ ያልሰነፈው ክለቡ አሳክቶ ማሳየትም ችሏል። በኔፕልስ ስለተጫ ተጫዋቹ እድሜው አይወራም፣ በምታታዊ እግሮቹ ስለሚያቀብላቸው ኳሶችና ግቦች እንጂ ከ10 ዓመት ቆይታ ከ16 ዋንጫዎች በኋላ አየር የቀየረው ኬቨን ደብሮይን የህክምና ምርመራ የተደረገለት ሮም ነበር። ብዙዎች ለምን ሮም ያሉም አልጠፉም። በኔፕልስ ሊገኙ ሊቀበሉት በመፈለጋቸውም ነበር። ከቀናት በፊት በሮም የተገኙ ጥቂት ደጋፊዎች ስሙን እየጠሩ እንኳን ደህና መጣ ብለውታል። ከኔፕልስ 140 ማይልስ በሚርቀው በቪላ ስቱዋርት ክሊኒክ ህክምና ካጠናቀቀ በኋላም ከቀናት በፊት በነጻ ያልተሰጠ ዝውውር ለሁለት ዓመታት በሚቆይ ውል ፊርማውን አኖሯል። ተጫዋቹን እንኳን ደና መጣህ በማለት የናፖሊው ኃላፊ አውሬሊዮ ዴ ላውረንቲስን የቀደማቸው አልነበረም። ክለቡ በይፋዊ ገጾቹ ይፋ ከማድረጉ አስቀድሞ የክለቡ ኃላፊ በማህበራዊ ትስስር ገጻቸው አብስረዋል። ከጊዜ ጋር እየተቀየረ የሚገኘው ናፖሊ ትልቅ ግባን ግቧል። ሌላ መልክ ያለው ፕሮጀክት ነድፏል። ዋንጫዎችን ማሸነፍ፣ በአሸናፊነት ደግሞ መቀጠል። በዚህ ሁሉ የክለቡ ኃላፊ አውሬሊዮ ዴ ላውረንቲስ ዋነኛ ተዋናይ ናቸው። የኬቭን ደብሮይንን ፊርማ ከማግኘት ጀምሮ ቀደም ባሉት ጊዜ በነበሩ ዝውውሮች ሚናቸው የላቀ ነው። ጎንዛሎ ሂግዌን፣ ቪክተር ኦስሜን ተጠቃሽ ናቸው። በ2004 ክለቡ ከከሰረ በኋላም ክለቡን ለመረከብ ወደ ኋላ አላሉም። ድፍረታቸው ከዓላማቸው ጋር ተደምሮ ነገሮችን የቀየረም ሆኗል። ስም ያላቸው አሰልጣኞችንና ትልልቅ የተጫዋቾች ዝውውሮችን አድርገዋል። አዲሱ ፈራሚያቸው ኬቪን ደብሮይን በናፖሊ ማሊያ አንድ ጨዋታ ሲል ሰላሳ አራተኛ ዓመቱን ያከብራል። ያለፉት ሁለት ዓመታት ለተጫዋቹ ቀላል ሚባል አልነበረም። ካለፉት ሁለት ዓመታት በተለ የቀደም ባሉት አመታት የሚያደርጋቸውን ለማድረግ የተቸገረባቸው ሁለት አመታት ጉዳት፣ የአቋም መውረድ፣ እድሜ ምክንያት ተብለው ይደረደራሉ። በዛ ሁሉ ግን ባለፉት ሁለት አመታት ውስጥ አስራ ሰባት ኳሶችን አመቻችቶ ሲያቀብል ስምንት ግቦችን ከመረብ አሳርፏል። ሰላሳ አራት ጨዋታዎች በቋሚነት የጀመረባቸው ነበሩ። የተጫዋቹ ኔፕልስ መድረስ ተጽዕኖ ከሜዳ ውጭ ጀምሯል። እንደ ኮሬር ዴሎ ስፖርት ዘገባ ከሆነ የናፖሊ የኢንስታግራም ገጽ ተጨማሪ አምስት መቶ ሺህ ተከታዮችን አፍርቷል። ይህ በዘመናዊ የእግር ኳስ ዘመን እንደ ቀላል አይታይም። ምክንያቱም ደግሞ ድርጅቶች ለማስታወቂያ ስምምነት የክለቦችን በር ሲያንኳኩ ከግምት ከሚያስገቧቸው አንዱ የማህበራዊ ትስስር ገጻቸውን ነው። የኬቪን ደብሮይን መምጣት የናፖሊን አቅጣጫ በብዙ እንደማያስቀይር ቢጠበቅም የሚጨምረው ግን ብዙ ነው። ናፖሊ በሶስት አመት ውስጥ ሁለት ጊዜ እስኩዴቶን አሳግቷል። በተለያየ አሰልጣኞች በተለያየ ታክቲክ መሆኑ ግን ስኬታቸው ላይ በትንሹም ቢሆን ያጎደለው አለ ይላሉ። ያለፈው አመት በኮንቴ ስር የተለየ እንደሆነ ይነሳል። አዲስ ፕሮጀክት የአንቶኒዮ ኮንቴ በኔፕልስ ቆይታ ያረጋገጠው የኬቪን መምጣት ይሆን ብለው የሚጠይቁም አልጠፉም። ዴብሮይን ከአሜሪካና ሳውዲ ክለቦች ጥያቄ ቀርበውለት እንደነበርም ይታወሳል። የተጫዋቹ በአውሮፓ ትልቅ ሊግ መቆየት ፍላጎት እንዳለ ሆኖ የኮንቴ ስም አብረው ይነሳል። አንዳንዶችም የቤልጅየም የቡድን አጋሩን ሮሜሉ ሉካኩንም ያነሳሉ። የጣሊያን ሴሪ ከእንግሊዝ ፕሪምየር ሊግ በተለየ ዝግ ያለ ነው። ይበልጥ ደግሞ በታክቲክ የታጠረ ነው። ከኳስ ጋር ብዙ ጊዜውን የሚወስደው ኬቪን ደብሮይን እንደ ሲቲ ሁሉ ስኬታማ ሊያደርገው እንደሚችል የዘጋርዲያን ዘገባ ያትታል። ተጫዋቹ አሁንም አቅም እንዳለው ከወራቶች በፊት መናገሩ ይታወሳል። ብዙዎች ከስኮት ማክቱሚናይ ጋር የሚኖረው ጥምረትን ይጠብቃሉ። ማሸነፍ ከሚያውቀው አንቶኒዮ ኮንቴ ስር የሚኖረው ጉዞም ይጠበቃል። በመጨረሻም ጣሊያን አዲስ አሰልጣኝ ቀጥራለች። የቀድሞ ስኬታማ ተጫዋች ዢናሮ ጋጭሶ የአዙሪዎቹ አዲሱ አሰልጣኝ መሆኑ ታውቋል። ፏድ ድሪስ ተጨማሪ አለው። የጣሊያን እግር ኳስ በውጤት ቀውስ ውስጥ ሲሆን የቀድሞ አሰልጣኙን ሉሺያኖስ ፓሌቲን በመተካት አዙሪው ጄናሮ ጋቱሶን ዋና አሰልጣኝ አድርጎ ሹሟል። እሱ የጣሊያን እግር ኳስ ምልክት ነው የሚለው የጣሊያን እግር ኳስ ማህበር ላቀናቸው ፕሮጀክቶች ቀጣይ ቅዶቻችን ጋቱሶም ትክክለኛው ሰው ነው ብሏል። ጋቱሶም ባለማ ዋንጫ ማጣሪያም በኖርዌይ ሶስት ለባዶ በመሸነፏ ባለፈው ሳምንት ከስራ የተባረረውን ሉሺያኖስ ፓሌቲን ተክቷል። የእግር ኳስ ማህበሩ ፕሬዚደንት ጋብርኤል ግራቪና በሰጡት መግለጫም ጋቱሶም እሱ ለጣሊያን እግር ኳስ ልዩ ምልክት ነው ሰማያዊ ማሊያም ለእሱ እንደ ሁለተኛ ቆዳው ነው። የእርሱ ተነሳሽነት ሙያዊ ችሎታና ልምድ የብሔራዊ ቡድናችንን መጪውን ቃል ኪዳን በተሻለ ሁኔታም ለማረጋገጥ ይረዳናል ብለዋል። የጣሊያን እግር ኳስ ቀጣይ ፕሮጀክት እቅድንም በእሱ እንደምናሳካ ተስፋ እናድርጋለን ብለዋል። እግር ኳስ ማህበሩ ስፓሌቲም ከሁለት ዓመት በታች በቆየው የጣሊያን ብሔራዊ ቡድን የአሰልጣኝነት ዘመናቸው ኦስሎ ላይ ባለም ዋንጫው ማጣሪያም በኖሮ የመሸነፋቸውን ተከትሎም ስንብታቸው ይፋ ሆኗል። ምንም እንኳን የመጨረሻውን ጨዋታ ሞልዶቫን ሁለት ለባዶ ቢረቱም በ20 ናፖሊን በኮፓ ኢታሊያ ዋንጫ እንዲያሸንፍ ያስቻለው ጋቱሶም በመጨረሻዎቹም ሁለት የውድድር ዘመኖች ካለፈ በኋላም ጣሊያንን ወደ ቀጣዩ ዓመት የዓለም ዋንጫ የማድረስ ትልቅ ኃላፊነት ተሰጥቶታል። የ47 ዓመቱ አዛውንት የአንድ ዓመት ኮንትራት እንደተሰጠው ቢያውቅም ኃላፊነቱን በሚገባ እንደሚወጣ ቃል ገብቷል። ጋቱሶም በሀገሪቱ ከፍተኛ ሊግ በሶስተኛ ደረጃ ማጠናቀቁን ተከትሎም በጋራ ስምምነት ከክሮሺያው ክለብ ሀጅዱክ ስፕሊትን በቅርቡ ለቋል። የጣሊያን እግር ኳስ ፌዴሬሽን አባሉም ጂያንሉጂ ቡፎን የጋቱሶን ሹመት ለጣሊያን እግር ኳስ ትልቅ ስኬት የሚያመጣ ብሎታል። ክላውዲዮ ራኔሪም ያዙሪዎቹ አሰልጣኝ መሆን ከቀረቡት እጩዎች መካከል አንዱ ቢሆኑም የ73 ዓመቱ አዛውንት የቀረበላቸውን ጥሪም ባለመቀበል ውድቅ አድርገውታል። በዓለም ዋንጫ ማጣሪያም በምድብ አንድ ሶስተኛ ደረጃ ላይ የተቀመጠችው ጣሊያን በሃንጋሪም ከእስራኤል ጋር ከመጫወቷ በፊት ቤርጋሞ ላይ ኢስቶኒያን ታስተናግዳለች። ኤሲ ሚላን የቀድሞው አማካኝ ጀናሮ ጋቱሶም ሉቺያኖ ስፓሌቲን በመተካት የጣሊያን ብሔራዊ ቡድን ዋና አሰልጣኝ መሆኑን የተነገረው የ47 ዓመቱ ጋቱሶም ከኤሲ ሚላን ጋር የአውሮፓ ሻምፒየንስ ሊግን ጨምሮ በርካታ ዋንጫዎችን አሳክቷል። ከጣሊያን ብሔራዊ ቡድን ጋርም የ2006ቱን የዓለም ዋንጫ አንስቷል። የ22ውን ዋንጫ ያነሳችው ጣሊያን ባለፉት ሁለት ዓለም ዋንጫዎች ላይ መሳተፍ አልቻለችም። ለ2026 ቱም የዓለም ዋንጫ ማጣሪያውን እያደረገ የሚገኘው የጣሊያን ብሔራዊ ቡድን በኖርዌይም ሶስት ለባዶ መሸነፉን ተከትሎ ነበር ሉሽያኖስ ፓለቲክ ኃላፊነት የተነሳው ክላውዲዮ ራኔሪን ጨምሮ ከተለያዩ ክለቦች ጋር ስሙ ሲያያዝ የቆየው የጣሊያን ብሔራዊ ቡድን የቀድሞ ኮከቡ ጋቱሶ መሾሙን አሳውቋል። ጋቱሶም ተነሳሽነትና ፕሮፌሽናል በሆኑም ለጣሊያን ብሔራዊ ቡድን ቀጣይ ጉዞም መሰረት ሊሆን እንደሚችል ፕሬዚደንቱ ተናግረዋል። ጀናሮ ጋቱሶም ትልቅ የሚባል አሰልጣኝ ላይሆን ይችላል። በታክቲክም ያን ያክል የረ አይደለም ስሙም ገና ላይሆን ይችላል፣ ይላሉም የጣሊያን እግር ኳስ ተንታኞች። ግን ጄናሮ ጋቶሶም ተነሳሽነትን የሚፈጥር ቡድንን ወደ አሸናፊነት የሚመራ ነው። ብዙዎቹም ገናና ስመጥር አሰልጣኞች እየሸሹም ባዶን የተዉት የጣሊያን ብሔራዊ ቡድን በድፍረትናም በኃላፊነት ተቀብሎታል። ችግሮችን በመጋፈጥ የማሊያን ክብር በደንብ የተረዳናም የሚያውቅ ይሉታል። እናም ከባዱን ኃላፊነት ዋንጫ የራቀውን በፈተና የተሞላውን የጣሊያን ብሔራዊ ቡድንን በይፋ ተቀብሎታል። በሌላ ወገን በጄናሮ ጋቶሶም የአሰልጣኝነት ሹመት ላይ ጥያቄዎች ተነስተዋል። አሁንም ቢሆን እንደሚሆን ጥያቄ ያስነሳል። ምክንያቱም በብዙ ክለቦች እየተሞከረም ስኬታማ ለመሆን የተቸገረውን ጀናሮ ጋቱሶን ወደ አሰልጣኝነት ለማምጣት አሳማኝ ነገሮች የሉም ይላሉ። ጀናሮ ጋቱሶም የአሸናፊነት የመጋፈጥና ለቡድን የተነሳሽነት ስሜትን በመፍጠር ስሙ ይነሳል። ሰባ ሳለ ቤቲቪ መዝናኛ ተጨማሪ ጉዳዮችን አካተን እንጠብቃችኋለን። ለዜና ኢትዮጵያ ያዝናቸው የስፖርት ዜናዎች አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቀን ይሁንላችሁ።